ራሱን ሲያስከብር በቃ ወንድ ከወንድ ጋር ተገናኝቶ ሲጋፈጥ እንዴት ደስ ይላል መሰላችሁ? አንቴና እኮ ነው ይሄ እየሄደ ለሴት ወሬ የሚያቀብል ቱልቱላ ማለት ነው። ያሁን ወንድ ነው የሚባለው፣ ቢያንስ ሚስቴ ናት፣ ፍቅረኛ ናት ካለኩ የሚመጣበትን ነገር ከዛ ሰው ጋር ሄዶ ነው መጋፈጥ ያለበት እንጂ ወሬ በማመላለስ ያልሆነ ያልሆነ ነገር በቃ የሆነ አጀንዳ መፍጠር ምናምን ይህ ወንድ አያስብልም። እኔ ዳኒን ማለት ነው እኔ እኔ ሴቷ እራሱ ዳኒን ንቄዋለሁ። በነገራችን ላይ ቁም ነገር ማለት ነው ለምን ናቅሹ ካላችሁኝ የሰው ልጅ በሰውነቱ አይናቅም ይከበራል። ግን በስራው ግን ንቄዋለሁ። ቁም ነገር ለምን የፈለገ ነገር ቢሆን መጋፈጥ ያለበት ከብሩኬ ጋር እንጂ ሌላ ነገር አስቦ ጠንስሶ ምን ብሎ በቃ ይሄን ነገር ማፍረስ አለብኝ ይሄን ነገር በቃ መበጥበጥ አለብኝ ብሎ ያልሆነ ነገር የተሳሳተ መረጃ ይዞ መጥቶ ለዛም ደግሞ እኮ ሀይሚ ጋ ሄዶ የሚናገረው ሀይሚ ጋ ወንድ የሆነ ግን ራሱ ሄዶ ብሩኬን መጋፈጥ ነበረበት። ነገር ግን ማለት ነው ቡራዬ ትናንትና እኔ በጣም ነው ያስደሰተኛ። የሙሽዬ ልጅ ማለት ነው ቀብራራው እኔ ኮርችበታለሁ። ልክ ልኩን ይዞ እዛ አናፍጦ አናፍጡ ይጣሉ ይመስለኛል። ቤቱ ራሱ እያለቀሰ ነው የሄደው። እያለቀሰ ማለት ነው፣ ሲሄድ እያለቀሰ እንዴ! ፍርሃቱ ራሱ እኮ በጣም ፈርቷል እኮ። በቃ ምንም ቃላት ራሱ እኮ የሚናገረው ነገር የለም። ሀይሚ ናት እንደውም በቃ ተው፣ ምናምን ምናምን የምትለው እንጂ እሱ እኮ በቃ ተው፣ ተው፣ ተው፣ ብሩኬ ተው። ከዛ ደግሞ ሰሚንጋታል ላንች ብዬ እኮ ነው ላንች ብዬ ነው እንጂ ምናምን ብቻ የሚለው የደወሉ፣ ግራ ገብቷል። የአይኑ አይኑ ሁሉ ፍጥጥጥጥ ነው ያለው እኮ ፍጥጥጥጥ ሲይዘው ማለት ነው። እዛው ደግሞ ስብርብር ብሎ ራሱ ተቀመጠ እና እኔ በጣም ነው ያስደሰተኝ፣ በጣም አስደስቶኛል። እንደውም አናፍጠህ አናፍጠህ ራሱ ብጥ ነው ማለት ነው። ምክንያቱም በቃ ውሸት ነው፣ ውሸት ያሳየው ሁሉ ለሀይሚ ውሸት ነው። እንደውም ማለት ነው እሱም ይቅርታ ገና ይጠይቀዋል። ይቅርታ ካልጠየቀህ ብሩኬ ማለት ነው፣ የእውነት ነው እንደው እዛ ድርሽ እንዳይል ማለት ነው። ይቅርታ ይጠይቅህ። አይደለም፣ እሱ ቀርቶ ሀይሚ ራሱ የእሱን ውሸት እውነት መስራት ተቀብላ አንተ ላይ ለፈረደችው ሀይሚም ይቅርታ መጠየቅ አለባት። በጣም ፈርዳብሃለች። በጣም ከአንተ ይልቅ እሱን አምናለች። በቃ ይቅርታ ይጠይቁህ፣ ብሩኬ ይቅርታ ካልጠየቁህ ፈጽሞ እጅ እንዳሰጥ በቃ በል ቆፍጠን ቆፍጠን ስትል ራስክን ታስከብራለ፣ ቤተሰብህን ታስከብራለ፣ በአቅራቤህ ያሉትን ተመልካቾችህን ታስከብራለ። በዋንተ የተነሳ ስንቶቹ ናቸው እየተሰደቁ ያሉት። ብሮኬ እውነት ያደረገው ነገር ብሮኬ ትክክል ነው የሚሰራው ስራ ብሮኬ እንደዚህ አይነት አፀያፊ ነገር አያደርግም። ብሩኬ በጣም መልካም ልጅ ነው፣ ስርዓት ያለው ልጅ ነው ስንል ግን እንዴት እንደዛ ትላላችሁ? እንዴት አውቃችሁት? ይሄ ባለጌ፣ ይሄ እንትን ተብለሃል። እኛ ራሱ እኛ ራሱ ተሰድበናል በአንተ የተነሳ ማለት ነው። ብዙ ነገር ተብለናል። ለምን ከሱ ግን ቆማችሁ ለምን ሀይማ ማይሆን የውሸት ነገር ነው እየተቀበለች ያለች እውነት መስሏት ማለት ነው ሶ በአንተ የተነሳ ተመልካች ተሰድቧል። ቤተሰብ እየተሰደበ ነው። አንተ እየተሰደብክ ነው። ለዚህ ሁሉ ደግሞ ይቅርታ መጠየቅ አለባቸው። ይቅርታ ካልጠየቁ አሁንም ቢሆን እጅ እንዳትሰጥ ብሩ። ይሄ ብሩኬ እኔ ትናንት ማለት ነው ተመችተኛል። በቃ እ እንዲህ ነው በቃ ሃይምዬ ራሱ ማለት ነው ይሄ ልጅ እንደው ጉሮሮን ይዘሽ ማለት ነው፣ ጉሮሮን ይዘሽ እውነቱን እንዲያወጣ ማድረግ አለብሽ። አንድና አንድ ማለት ነው። ትናንት፣ አሁን መጨረሻ ላይ የተናገርሽው ነገር አለ፣ የገባሽም ነገር አለ ማለት ነው። ምክንያቱም ውሸት ነው ማለት ነው፣ ውሸት ነው ያሳየ ነገር ምናምን እያልሽ ነበረ፣ ውሸት እኔ እኔ አንቺ እንዴት እንደታለልሽለት እኔ በጣም ገርሞኛል። እንዴት ልታምኙ እንደቻልሽ በዛ ላይ እኮ ጓደኛዋ አይደለም የሃይሚ ጓደኛዋ አይደለም የተገናኙት ለመጀመሪያ ጊዜ ነው። በነገራችን ላይ ለመጀመሪያ ጊዜ ማለት ነው። አይደዋወሉምም፣ በምንም አይተዋወቁም ማለት ነው። ሶሲ እንደውም ከብሩኬ ጋር የበፊት ጓደኛው ናት። ኖርማን ጓደኛው ማለት ነው። ግን እሱ የሚያደርገው ነገር አሁን እውነት ሃይሜ ማናት ሶሲ ብሩኬ ጋ ቪዲዮ ስለሰራች ብቻ ሳይሆን እዛ አልጋቤት ስለተገኘች ብቻ ሳይሆን በሃይሚም በብሩኬም ስለሚቀና ነው። እሱ ብቻ ሳይሆን በጣም ብዙ ልጆች ይቀናሉ በእነሱ እድገት፣ ብዙ ልጆች ማለት ነው በእነሱ መለወጥ። ምክንያቱም በአጭር ጊዜ ውስጥ ማለት ነው ስንትና ስንት ታዋቂ ዩቱበሮች እኮ አሉ፣ ትልልቅ ትልልቅ አርቲስቶች ምናምን ማለት ነው። እነዚህ ናቸው እንደውም እየፈመሱ ይሄዱት እና በጣም ነው የሚቀኑባቸው። አልገባትም። እሷ ግን እሷ በቃ እውነት ነው የመሰላት ሁሉ ነገር ማለት ነው። ይሄ ነገር ለአንቺ ትምህርት ሊሆንሽ ይገባል፣ በነገራችን ላይ ተማሪ እሺ፣ በጣም ትምህርት ይሆንሻል ይሄ ነገር። ሰውን ማመን ያለብሽ ማን እንደሆነ፣ ማን እንደሚጎዳሽ፣ ማን እንደሚጠቅምሽ ማጣራት፣ ማየት አለብሽ እና መታደር የለብሽም ሃይምዬ እውነት እንደውም በጣም ትዕግስተኛ ነው ብሩኬ ታግሷል። እኔ ትዕግስት አይኖረኝም እንደዚህ በዚህ ደረጃ ትዕግስት አይኖረኝም። ቁም ነገር ማለት ነው እና ውሸት በቃ ምንም አይነት እንትን የለውም። ምንም ይሄ የፎቶ ቅብር ጥሱ ምናምን የሚለው ነገር ውሸት ነው ውሸት ነው። ዳኒ ለዛ ደግሞ ትልቅ መስዋዕት ትከፍላለህ ተንበርክከህ እሱንም ይቅርታ ጠይቀህ ተመልካችንም ይቅርታ ጠይቀህ ከነ ምክንያት ከነ ምንህ ከነ ምናምንህ ማለት ነው። ከነ ምናምንህ እኔ አመጣጣችሁ ሲቀጥል ምኑም ምኑም አላማረኝም? ምኑም። እና አንዳንዴ መከበር በከንፈር ይባላል አያችሁ አይደለ። ሰውን ታከብሩት ታከብሩት ታከብሩት እና በቃ የማይሆን ደረጃ ሲመጣ ከባድ ውሳኔ ትወስናላችሁ እና የብሩኬ ውሳኔ እንደውም በጣም አሪፍ ነው። አሁን እንደውም ሊያናግረው ብሎት ና እሷ እሷን ይዞ መጣ ማለት ነው ከሌላ እንድትሆነው ከሌላ እንድትሆነው ሀይሚን በቃ የሆነ በደካማ ጎኗ ገብቶ አሳምኗታል። እውነት ቢኖረውሞ ማለት ነው ሀይሚን እየጎተተ አይመጣም ነበር። ምክንያቱም ጠበቃ እንድትሆነው ነ እየጎተተ ይዟት የመጣው እሷም እኮ ስትከራከርለት ነበር ስትደግፈው ነበረ እሱ ባትኖርማ ኖርማ እዛ አንደ ባሎ አንደ ባሎ ጥሎት ይሄድ ነበረ። አይተርፍም ሁሉ ማለት ነው። አይተርፍም ሁሉ ጥርሱን ሳያረግፍለት አይቀርም። ይገባዋል። በጣም እንትና ለትቢቱ ደግሞ በዛ ላይ ግን ቤተሰብ እኔ ለምንደሆን ታውቃላችሁ እፈራለሁ። ወንዶች ሲደባደቡና የሆነ ፓርት ላይ ያሳዝኖኛል ይሆን አይኑ ክርተት ክርተት ክርተት ሲል ማለት ነው። ወይኒ ብቻ ደግሞ ኩታቃልጫ አንዳንድ ሰው ስበብ ይሆንባቸዋል። ስበብ የሆነ ነገሩ ቢጎዳ በዛ ሰዓት ብሩኬን ይዞት ከርቸሌን የሚገባው ከባድ ነው። እና ፈራው። ብቻ የሆነ አስደስቶኛል፣ ፍራቻም ነበረ። የቀዛ ስንትን ሲለው እንደዚያ አስተኝተው ለሳቻ አቅሙ ነው። እንዲ እንደዛ የሆነው ነግሬሃለሁ ይላል፣ ነግሬሃለሁ ሀይሚ፣ እኔ ለአንቺ ብዬ ነው፣ እኔ ለአንቺ ብዬ ነው ሀይሚ ይላል። አንድ እኔ ለአንቺ ብዬ ነው የሚባል ነገር አይሰራም እዛ ጋ በቃ። ተያይዘሃል እኮ ተያይዘሃል እና ከዚህ በኋላ እኔ ድጋሚ ማለት ነው በህይወቱ የምትገባ አይመስለኝም በህይወቱ እሱ ያለበት እራሱ የምትመጣ ይመስለኝ፣ እርግጠኛ ነኝ። እና ዳኒ ብሩኬ ላይ ሀይምዬ ላይ ብቻ ሳይሆን የወደፊት ወደፊት ራሱ ለአንተ ማለት ነው ይሄ በሰው ላይ ቂም በቀል መያዝ የሰውን ትዳር ወይንም ደግሞ ፍቅር ለመበጥበጥ የሚደረግ ነገር በጣም ከባድ ነው። በጣም ማለት ነው እና በራሴ ላይ ስለደረሰ ነው። አንተ ያደረግከው ነገር ምናምን፣ ብሩኬ ያደረገውን እኛ ከመጀመሪያም ጀምረን እኮ አየ ነው። ምንም ነገር የለም። ምንም ዝም ብለህ አካበድክ እንጂ አንተም መሰሎች ማካበዱ እንጂ ማለት ነው። ይሄ በጣም ቀላል ነገር ደግሞ ፕራንክ ነው እኮ ፕራንክ። ኧረ እና ቡራዬ ተወኝ፣ ተወኝ። በቃ እንጀቴ ነው ቅቤ እና ደግሞ በጣም ያሳቀኝ ፓርት እንዳልቀየርብህ ብሩኬ፣ እንዳልቀየርብህ እንዳልቀየርብህ አለ። እንደ እኔማ ሄደች ምንድን ነው፣ አይኑም ሲያፈጥ ምናምን እውነት ሊቀየር ነው እንትን ያልኩ በቃ። ምክንያቱም አይኑ ጉርጥ ጉርጥ ጉርጥ እያለ እሱም ደግሞ እቀየርብህ አለው ዋ፣ እቀየርብህ የቸገረው እርጉዝ ያገባል። ምን ይላል ምን ይላል የሚባል ነገር አለና፣ ቢቸግረው እንደው ቀየርብሃለሁ አለ። ሊያስፈራረው እኮ ነው፣ ይለቀኛል ብሎ እንደውም አልነካውም እኮ። ያልነካው እንደ ብሩኬ እንትንማ ለው ላይ ራሱ እንትን ቢልበት አይተርፍም ነበረ፣ ግን ምንም አላደረገው ምንም፣ ትንሽ አወዛወዘው እንጂ ሲያወዛውዘው አየን እኮ አቅም የሚባል ነገር የለውም። ዝም ብሎ ነው በቃ ስጋ ብቻ ነው የተሸከመው። ስጋ ብቻ ስጋ እና በቃ ምላስ ብቻ ነው ያለው። እና ውዶች፣ ለማንኛውም እኔ በጣም ነው የገረመኝ እና ያሳቀኝ። የብሩኬንም ደግሞ አድንቄዋለሁ። በቃ ብቃቱን አሳይቶኛል። በቂ ነው ለኔ። እና ቡራዬ ያው ይቅርታ ይበሉክ፣ ይቅርታ ይበሉ፣ ተንበርክከው ማለት ነው እያንዳንዳቸው እና ውዶችዬ ማሮችዬ ለነበረን ቆይታ ከልባ አመሰግናለሁ። በአዲስ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ፈጣሪ ደግሞ ሀገራችንን ኢትዮጵያን ሰላም ያደርግልን፣ ሁላችንን እንበያለንበት ይጠብቀን፣ ሰላሙንም ጤናውንም ፍቅሩንም ይስጠን ሁላችንም። እና እንደዛ ነው እላችኋለሁ ውዶች፣ መልካም ቆይታ ይሆንላችሁ።